የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር አስደንጋጭ መግለጫ አውጥቷል። የሰሞኑ የኢትዮጵያ ብሔራዊ ቡድን ወይም የሴቶች እግር ኳስ ተጫዋቾች ገመና እጅግ መነጋገሪያ ሆኗል። የተመሳሳይ ፆታ ግንኙነት እጅግ አሳፋሪና ከኢትዮጵያ ባህልና ወግ የወጣ ነው ተብሏል። ብዙዎች የተነካኩበት ስር የሰደደና የሰፋ መሆኑም ተነግሯል። ታዲያ ይሄንን በማስመልከት የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ ስብሰባ አድርጎ አስደንጋጭ መግለጫ አውጥቷል። በህግ ይጠየቁም ብሏል። ማገገሚያ እንዲገቡ በምክር እንዲመለሱ የተላለፉ ውሳኔዎች ናቸው። የመግለጫውን ሙሉ ቃል እንደሚከተለው እናቀርባለን። ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘውን ጉዳይ በትኩረትና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥ ስላለው። በመሆኑም ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበራችን ሰፊ ውይይትና ክርክር በማካሄድ አንድ እልባት ላይ መ ድረስ እንዳለበት ስንነጋገር ቆይተናል። እነሆ ጉዳዩ ለሚዲያ በቅቶ በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎ መንግስትም ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧል። ለጉዳዩም የሚመለከታቸውን አካላት ጠርቶ አወያይቷል። በዚህ ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር የሲዲ ስፖርት አዘጋጆች፣ እና ሌሎችም ባለድርሻ አካላት በተገኙበት እጅግ አስገራሚ እና ሰፊ ውይይት ተደርጓል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱን፣ ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድም ተመላክቷል። በዚህ ተግባር ተሳታፊ የሆኑ ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃ ውሳኔ እንደሚሰጥም ለማወቅ ተችሏል። አንደኛ በህግ እንዲጠየቁ ተብሏል። ሁለተኛ ማገብ ገሚያ ይገባሉም ነው የተባለው። ሶስተኛ በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪምየር ሊግና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል። በዚህም ሂደት ፖሊስና ኢንሳ በፈለጉት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉም ነው የተገለጸው። የፖሊስና ኢንሳ የምርመራ ቡድን የክለቦቹን ባለቤቶች፣ አሰልጣኞች፣ ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩም ተገልጿል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ ስብሰባ ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድና የመጀመሪያው እርምጃው በጉዳዩ ላይ በቂ ማስረጃ የተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብ እርምጃ እንደሚወስድበት ነው የገለጸው። ሁለተኛ አስፈላጊ የሆነው ከተገኘ ፌዴሬሽኑ ሊጉን እንደሚዘጋ፣ ትውልድን ለማዳን የትኛውንም ዋጋ እንደሚከፍል አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊ የሚያሳየው የምርመራ ቡድንም ተቋቁሞ ወደ ስራ መገባቱን የተገለጸው። በመሆኑም መላው የማህበራችን አባላት ቀደም ሲል ስንጮለት የነበረውን ጉዳይ አጋች በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገር እና እግር ኳሳችንን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናስተላልፋለን ይላል። ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንጠይቅ፣ በዚህ መሃል ንጹህ ለሆኑ ተጫዋቾች ከለ ላ ልንሆንላቸው ይገባል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጠን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ፣ በሴቶች ላይ የሚደርሰውን የትኛውንም አይነት ጥቃት እንደሚያወግዝ ለመግለጽ እንወዳለን ይላል የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር መግለጫ